ሰላም ሰላም፣ እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። ዛሬም በሌላ የጤና ጥናታዊ ዜና ይዥላችሁ መጥቻለሁ። እንግዲህ ዛሬ ይዥላችሁ የመጣሁት ዜና በጣም ደስ የሚል ጥሩ ጥሩ ዜና ብሬክ ስሩ ነው። ምንድነው ይሄ ብሬክ ስሩ ምንድን ነው? ከርሱ ላይ እንደተመለከታችሁት ተምብኔሉ ላይ ወይም ደግሞ የመጀመሪያው ገጽ ላይ እንደተመለከታችሁት አንድ ኩላሊት ለሁሉም ሰው የሚል እንትን ነው ያለው። እና ምንድን ነው እንግዲህ የኩላሊት አንድን ኩላሊት ወስደን ለየትኛውም ሰው መስጠት ከሚችል ሰው ወስደን ለየትኛውም ሰው መስጠት የምንችልበትን ሁኔታ ያመቻቸ ጥናት ነው የቻይና እና የካናዳ ሳይንቲስቶች እየደረሱበት እና እንግዲህ ይሄ ጥናት የተሞከረው ያው ብሬን ዴድ የሆነ ሰው ላይ ነው። እና ምንድነው ከዚህ በፊት ከባዱ ነገር ምንድነው የኪድኒ ትራንስፕላንት ወይም ደግሞ የኩላሊት ንቅለ ተከላ ችግሩ ምንድን ነው? በጣም በጣም በጣም ከባድ የሆኑ በጣም ረጅም የሆነ ፕሮሰስ ነው አፕሩቭ ለመደረግ እና ኩላሊት ለመስጠት እንኳን ተዘጋጅቶ ሰጪ ተገኝቶ ተቀባዩ ተዘጋጅቶ ራሱ በጣም ረጅም የሆነ ፕሮሰስ ነው። እንግዲህ ብዙ ሰው ያውቀዋል፣ ኩላሊት ትራንስፕላንት የሞከረ ሰው እና ሰጪውም ተቀባዩም ረዘም ያለ ውድ የሆነ ኮስቲ የሆነ ወይም ደግሞ በጣም ውድ የሆነ ምርመራዎችን ነው የሚደረጉት እና እነዚህ ምርመራዎች ምንድን ናቸው ምክንያታቸው ብንል አንድ ሰው ላይ የተለየ አካል ወይም ደግሞ የሌላ ሰው አካል ወይም ሌላ እንግዳ የሆነ ነገር ሲገባ ሰውነት ውስጥ ያንን ሪጀክት ያደርጋል ወይም ደግሞ አልቀበልም ይላል። እና ያንን መስማማት እንዲኖር በሁሉም አይነት መልኩ መስማማት እንዲኖር የሚደረግ ምርመራ ነው። ምክንያቱም ዋንስ ያ ከገባ በኋላ ኦርጋኑ ወይም ደግሞ ኩላሊቱ ከገባ በኋላ ተቀባዩ ሰው ላይ ከገባ በኋላ ብዙ ኮምፕሊኬሽኖችን ያመጣል። ግራፍት ሪጀክሽን የሚባል የራሱ የሆነ የተለየ ከባድ የሆነ ሕመም ያመጣል እና እሱ ደግሞ ላይፍ ትሪትኒንግ ሊሆን ይችላል፣ ህይወትን አደጋ ላይ ሊጥል ይችላል። እና እንግዲህ ሰው ለመዳን ብሎት ተቀብሎ አካል መጥፊያው ሲሆን ማለት ነው። እንግዲህ ይታያችሁ። ስለዚህ ይሄንን ነገር ነው ብሬክ ስሩ የተደረገ እንትን ያደረጉት ምንድን ነው። ዋ ዋነኛው ደግሞ ከነዚህ መመሳሰሎች ካለበት ነገር ውስጥ የደም ታይፕ ብለድ ታይፕ ዋናው ነው እና እንግዲህ የደም አይነት አንድ ሰው ከተለያየ ምንም ጥያቄ የለውም፣ እንትን አይልም። ኢቭን ተመሳሳይ ሆኖ ራሱ የተለያዩ ምርመራዎችን ማድረግ ሊቻል እነሱ ምንድን ያደረጉት አንድን ኩላሊት ከሰጭ ከተቀበለ በኋላ አንድ ሰው ለየትኛውም ሰው እንዲሆን ነው፣ አንድ ኩላሊት ለሁሉም ሰው እንዲሆን ነው የማድረግ ጥናት ያደረጉት። እና ወደ ከአስር ዓመታት በላይ ነው የፈጀባቸው ይህን ጥናት እንትን ለማድረግ እና እንግዲህ ይሄ እንትን ጥናት እንደነገርኳችሁ የቻይና እና የካናዳ ሰዎች ናቸው የሰሩት። እና እንግዲህ አንድ ኩላሊት ዩኒቨርሳል እንዲሆን ወይም ደግሞ አክሴፕትድ ባይ ኤኒ ፔሸንት፣ በሁሉም ታካሚዎች ለመቀበል እንዲቻል እንዲቻል አድርጎ ነው የሰሩት። እና ስቴፈን ዊተርስ የሚባለው ባዮኬሚስት ምን አለ? ይሄ የመጀመሪያ ጊዜ ሂውማን ሞዴል ላይ ስናይ ነው። እንግዲህ የተለያዩ እንትኖችን ሞክረዋል እና በጣም ደስ የሚል ዜና ነው ይሄ ለብዙ ሰዎች ምክንያቱም የደም አይነታቸውን ብቻ እንዲመሳሰል የጠበቁ ወረፋ ላይ ሆኖ ህይወታቸው የሚያልፍ ሰዎች ስላሉ ማለት ነው። እና እንግዲህ ይሄ በጣም ትልቅ ዜና ነው። እንግዲህ ገብታችሁ ቼክ አርጉት። ያው ይሄንን ስክሪን ሪኮርድ እያረኩላችሁ ነው። ይሄንን ፖስት ሰርች አርጋችሁ በተለይ ደግሞ ሳይንስ አለርት ላይ ገብታችሁ ማንበብ ትችላላችሁ። በጣም ደስ የሚል ዜና ነው። እንግዲህ እንደዚህ አይነት ቪዲዮዎችን ለማየት የጤና ነገር ነገሮችን የጤና ነክ ነገሮችን ሼር ማድረግ ወይም ማየት የምትፈልጉ ከሆነ ሰብስክራይብ የምትለውን በተን በመንካት ቤተሰብ በመሆን የተለያዩ ጤና ዜናዎችን የጤና ነክ መረጃዎችን እንደዚሁም የተለያዩ ስለ ጤና የሚጠቅሙ ነገሮችን ሼር አደርጋለሁ። እንግዲህ ከወደዳችሁት ላይክ አድርጉት እና ይሄ ዜና ይጠቅመዋል ብላችሁ የምታስቡት ሰው ካለ ሼር አድርጉት። በጣም አመሰግናለሁ። እወዳችኋለሁ።